በመዲና ከተማ ውስጥ አላህ ሱብሐነሁ ወተዓላ በመረጠውና በወደደው መንገድ ላይ ትግልን ማድረግ ሲበዛ ይጓጓና በተግባርም ከሮማውያን ጋር ሰይፍ ይማዘዝ የነበረ ሶርያዊው አቡ ቁዳማ የሚሰኝ ግለሰብ ነበር። ከዕለታት አንድ ቀን በነቢዩ ሙሐመድ ሰለላሁ አለይሂ ወሰለም መስጂድ ውስጥ ከባልደረቦቹ ጋር እየተወያየ ሳለ ጓደኞቼ፣ አቡ ቁዳማ ሆይ በጂሃድ መስክ ላይ ካስደመሙ ትዕይንቶች መካከል ፈቃድ ከሆነ አንዱን ብት ያስተረክልን ምን ይመስልሃል? ብለው ጥያቄ አቀረቡለት። ከእዚያም አቡ ቁዳማ ለጥያቄው ምላሽ በመስጠት እንዲህ ብሎ ይጀምራል። ለጂሃድ አስፈላጊ የሆኑ ቁሳቁሶችን ለማጓጓዝ አገልግሎት ሊሰጥ የሚችል ግመት ለመግዛት ሪቅህ በምትሰኘው መንደር ውስጥ ዘለቅኩ። በመንደራዋ ውስጥ በሚገኝ አንድ ቦታ ተቀምጬ ሳለሁ አንዲት እንስት ወደ እኔ በማምራት እንዲህ አለች፦ አቡ ቁዳማ ሆይ ሰዎች ለጂሃድ ያላቸው አመለካከት በጎ እንዲሆንና በጂሃድ ላይ ንቁ ተሳትፎ እንዲያደርጉ ጭምር ምክር እንደምትለግስ ሰምቻለሁ። አላህ ሱብሓነ ወተዓላ ለእኔ የዋለውን ውለታ ደግሞ እጅግ የላቀ ነው፤ ሌሎች እንስቶች ያልታደሉትን ጸጋ በእኔ ላይ አዝንቧልና እንደ ሀረግ ተመዞ የተንሸረገገ ዞማ ጸጉር ባለቤት ነኝ። ያንን ጸጉሬን ከሞላ ጎደል ቆርጬው ለፈረስ ልጓምም እንዲሆን ጎንጉኘዋለሁ። ጸጉር መሆኑም እንዳይታወቅ ከአፈር ጋር በወግ ለውሼዋለሁ። እባክህን ይህን ፀጉር ካንተ ጋር እንዲሆንና ወደ ግፈኞቹ ምድር አብሮ እንዲሄድ በጣም ውሽ አለው። ፋኖች ከጠላት ኃይል ጋር እለ አስጨራሽ ትግል ሲገጥሙ ሰይፍ ከሰገባው እየተመዘዘ አድማሱን በሚያንፀባርቅበት የቀስት ዶፍ በሚዘንብበት መስክ ላይ ፀጉሬ በአላህ ስብሓነሁ ወተዓላ መንገድ ላይ በሚደረግ ትግል ትቢያ ለብሶ ታሪክ ይሰራ ዘንድ ለኢስላም ለግሼው አለው። ባለቤቴ በህይወት የለም። የስጋ ዘመዶቼም እንዲሁ በህይወት የሉም። ሁሉንም ሞት ነጥቆኛል። አማማታቸው ግን እድሜ ልኬን የምመኛ አይነት ነበር። ሁሉም በአላህ መንገድ ላይ ተሰውተዋል። ዛሬ በእኔ ላይ ጂሃድ ግዴታ ቢሆን ኖሮ እዘምት ነበር፣ መስዋዕት የምሻውን በዚያ መንገድ ነውና። ከዚያም በእጇ ይዛ የነበረውን በፀጉሯ የተገመደ ልጓን በመስጠት አባ ቁዳማ ሆይ ውዱ ባለቤቴ ሲሞት አንድ በስነ ምግባሩ ጥሩ የሆነ ልጅ ትቶ ነበር ያለፈው። ቁርኣንን በወጉ የተማረ በፈረስ ግልቢያ የተካነ፣ በቀስት ውርበራ ድንቅ ብቃት ያለው፣ ሌሊቱን በጸሎት የሚያሳልፍ፣ ቀኑን በጾም የሚገፋ፣ እድሜው ገና ከአስራ አምስት ዓመት ያልዘለለ ልጅ ነበር። አሁን ለጊዜው ከአባቱ የወረሰው ቁራጭ መሬት ወዳለበት ቦታ ሄዶ ነው። ምናልባት አንተ ከመንቀሳቀስ በፊት ወደ ፊልሚያው ቦታ ጉዞ ጀምሮ ይሆናል። ይህ ፋኖ ልጅ በአላህ ስብሓነው ተዓላ መንገድ ላይ ሲታገል ቢሰዋ ለአምላኪ አላ ስብሓን ወተዓላ ስጦታ ስለሆነ ደስታዬ ወደር የለውም። ስለዚህ ለኢስላም ክብር ስትል የጠየቅሁህን ነገር እንድታሟላልኝ ስል አጥብቄ ማጸናሃለው። እባክህን ከአላህ ስብሓን ወተዓላ በኩል የማገኘው ምንዳ እንዳለጣ ስል ጉዳይን እሺ እንድትለኝ ለምንሃለው። የአብራኬንን ክፋይ ከጂሃድ እንዳትከለክለው ይዝመት አለች። እኔም ያንን የተገመደ የፀጉር ልጓም ተቀበልኳት በፀጉሯ ጉማዥ አማካኝነት የተጎነጎነ ነው። ያ አባ ቁዳማ እባክህን፣ ልቤ ይረጋጋ ዘንድ ይህንን ልጓም በግመሎቹ ላይ ባለው የጦር መሳሪያ ማስቀመጫ ውስጥ ስታስቀምጠው እንመልከት አለችኝ። እኔም ልጓሙን እርሷ የፈለገችበት ቦታ አስቀመጥኩት። ከዚያም ብዙ ሳልቆይ ባልደረቦቼ ጋር በመሆን ከዚህች ከሪ ቅህ መንደር ወጣን። መስለመቱ ብኒ አብድልመሊክ የሚባለው ምሸክ አካባቢ ስንደርስ ግን አባ ቁዳማ ሆይ አላህ ይዘንልህ፣ እባክህን አንድ ጊዜ ጠብቀኝ የሚል ድምፅ ከኋላ የተሰማኝ ግርማ ሞገስ የተላበሰ የፈረሰኛ ጥሪ ነበር። ባልደረቦቼን ወደፊት እንዲጓዙ ነገርኳቸው። እኔም የሚያናግረኝን ሰው ጠበኩት። ይህ ፈረሰኛ ወደ እኔ ተጠጋ አቀፈኝም ከዚያም አንተን ከመወዳጀት ያለቀብኝና ምኞቴን መና ያላደረገው አላህ ስብሀነሁ ወተዓላ ወሰን ለሌለው ክብሩ ወሰን የሌለው ምስጋና ይድረሰው አለ ከእኔ ጋር ወደ ፍልሚያው አደባባይ የመሄድ ጉጉት ያለህ ትመስላለህ ወደ ዘመቻው መስክ መጓዝ ካለብህ አብረን እንሄዳለን መሄድም ከሌለብህ ደግሞ እንድትቀር እነግርሃለሁ አልኩት እንደ ሙሉ ጨረቃ የሚንበጎበገው ፊቱ ወደ ዘመቻው የሚሄድ ጉጉት ጣሪያው የነካ መሆኑን ያሳብቅበታል። የፊቱ ገጽታ በድሎት ተቀማጥሎ ያደገ ይመስላል። ወላጅ አባትም እንዳለው ጠየኩት። ወላጅ አባት የለኝም ነገር ግን እኔ ካንተ ጋር ወደ ፊልሚያው አደባባይ ለሚሄድ የማከወክበው ወላጅ አባቴ ያገኘውን የሸሂድ መስዋዕትነት ጸጋ እኔም እንዳጋራ ነው። ወላጅናት ትኖረው ይሁን ብዬ ጠየቁት። ወላጅ እናቱ በሕይወት እንዳለች የነገረኝ ጊዜ ወላጅ እናትህ ምናልባት በጦር አውድማው እንድትሳተፍ ትፈቅድልህ ከሆነ በቅድሚያ እርሷን አማክራት። ያ የማይሆን ከሆነ ግን እናትህን በማገልገል ላይ ጸና። ምክንያቱም እናትን መታዘዝ ከጂሃድ የተሻለ ነውና ጀነትን ማግኘት የሚሻ ከሰይፍ ጥላ ስር እና ከእናቶች እግር በታች ማግኘት ይችላል፣ አልኩት። አቡ ቁዳማ ሆይ አላወክኝም? እንዲህ አለኝ። አረ በጭራሽ አላወኩም፣ አልኩት። እኔ እኮ የዚያች በእጅ አደራ የሰጠች ሴት ልጅ ነኝ።

እድሜን ማነስ ተመልክተ እንዳትመልሰኝ የአንቺ የሪቃዊ ጀግና እናቴ በፍጹም እንዳልመለስ መሀላ አስገብታ ነው ይላከች ትንታ ግሳት የሚንቀለቀልበት ፍልሚያ ውስጥ ገብተ ጀርባህን ለግፈኞች ፈጽሞ እንዳትሰጥ፣ እንዳትሸሽ የአባትህንና የደጋግ ሰዎችን ጉርብትና በመሻት ትግልህን እስከ መጨረሻው የደምን ጥፍጣፊ ድረስ አቀጣጥል ብላኛለች። በመጨረሻም አካሌን ከደረቷ ጋር በማጣበቅ ጌታዬ አምላኬ ፈጣሪ ይህ ብርቅዬ ልጅ ነው፣ የልቤ መርጊያና ማዕዛዬ ነው፣ የአይኔ ማረፊያም ነበር ይኸው ለኢስላም ስል በስጦታ መልክ ወደ አንተ ልኬዋለሁ። አምላኬ ሆይ ከአባቱና ከደጋግ ሰዎች ጎን አሰልፍልኝ ብላ አላህ ሱብሓነ ወተዓላን በጥልቀት ተማጽነዋለች አለኝ። ይህንን ንግግር ከዚያ ልጅ አንደበት እንደሰማሁ አነባው። የልጁን ቁንጅናና ለጋነት፣ እንዲሁም የዚያች ለልጇ ያላትን የጋለ ፍቅር፣ የአብራ ክፋያዋን ለኢስላም ስትል ከመገበር ወደኋላ ያላንገራገረችው የሪቃዊ ዝንስት ሶብር፣ ትግስት ሲበዛ አስደመመኝ። የተንቀሳቀስኩም አለቀስኩኝ።